የዕለተ ሐሙስ ውዳሴ ማርያም፣ ሐሙስ የሚጸለይ አምላክን የወለደች የመቤታችን የድንግል ማርያም ምስጋና ላይክ በማድረግ ጀምሩት። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደሳት ጫፎቿ ሳይቃጠሉ ያያ ተጽን ትመስላለች። የአብ ቃል በእርሷ ሰው ሁኗልና እሳተ መለኮት የመለኮት ባሕሪ አላቃጠላትም እና ከወለደችው በኋላ ድንግልናው አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለደች መቤታችን ወይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነው እና ሔዋን እንጨት በልታ ባደረገችው አመፃ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ህይወት እንበላ ዘንድ አደለን። ይኸውም እኛን ስለመውደዱ መጥቶ ያዳነን የክርስቶስ ክቡር ስጋና ክቡር ደሙ ነው። ስለ እርሷ ድንቅ የሆነ የሚነገረውን ይህንን ምስጢር ማወቅ የሚቻለው ምን ልቡና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጀሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናዋ አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ በጻር በምጥ በልብ ጋር ተወልድ ዘንድ የፈረደባት ማዕፀን የህይወት መገኛ ሆነች። ከባህሪያችን እርግማን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወደ ወይ ክብር ላንተ ይገባል፣ ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማህፀኗ ስራ ምን ደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው ነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ ጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለች፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛም ወገኖቹን ከኃጢአታቸው የሚያድን ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንም የሚያስተዘርይልን ዘንድ የዘላለም ክብር ግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀ ነዋልና ልዩ ከሆነች ድንግል ማርያም ይህንን የአምላክን መውለድ ምን ይደንቅ! ቃልን ወሰነችው። ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናዋን አለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግል ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥ ነውና ወርቅ አመጡለት፣ ስለኛ በፈቃዱ ለተቀበለው መዳናችን ለሆነው ሞቱ ከርቤ አመጡለት። ቸር ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም አንዲት አጽምን መንሳት ምን ድንቅ! ከእርሱ ሴትን ፈጠረ። የሰው ፍጥረትን ሁሉ ፈጠረ ጌታ። የአብ ቃል ተሰጠ ከልዩ ድንግል ሰው ሆነና አማኑኤል ተባለ። ስለዚህም ሁልጊዜ እርሷን እንለምን ከተወደደው ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸርናት ና ደጅ የሚጠኑትን ወልዳላቸዋለችና ለነቢያት ትንቢት የተናገሩለትን ወልዳላቸዋለችና ለሐዋርያትም እስካለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለች እና ሰማዕታትና ምዕመናን የተጋደሉለት የጥበብ ጸጋ ብዛቱ የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷል እና የይቅርታው ብዛት መርምረን እንወቅ፣ እንፈልግ መጥቶ አድኖናልና ቅድስት ሆይ ለምኝልን። እግዚአብሔር የባህሪ ፍሬ በዙፋን ላይ አኖራለሁ ብሎ ለዳዊት በእውነት ማላይ ተሰተን ይህ ቅርሱ ዳዊት ክርስቶስ በስጋ ቅርሱ እንዲወለድ ባመነ ጊዜ እግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚያም በኋላ እነሆ በኤፍራት ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑዌል እኛን ለማዳን በስጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚካያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገስታት፣ መሳፍንት አገር አታንሽም ወገኖቹ እስራኤልን የሚጠብቃቸው ንጉስ ከአንቺ ይወጣልና፣ ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱ እና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የነዚያ የሚካያስ እና የዳዊት ነገር ምን ይረግ? ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጥላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ የጠጣ ዘንድ ወደደ። የጭፍሮቹን አለቆች ፈጥነው ተነሱ፣ በጥላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻዲቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያንን ውሃ አፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ። ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ስላሴ አንዱ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወረደ፣ ባህሪውን ዝቅ አደረገና መጥቶ በድንግል ማህፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹ አደረገን። ቅድስት ሆይ ለምኝልን። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ